ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናች ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ በክፍል ሁለት በባለፈው ቪዲዮ አቁመን ከተውነው ነው የምንቀጥል ይሆናል ማለት ነው። ከእናንተ የሚጠበቀው ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ ማማር ፈልጉ ልጆች ከታች በማስቀመጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ በቴሌግራም ብታናግሩን ታገኙናላችሁ። ቀጥታ ወደ ትምህርቱ ወደ ትምህርቱ ስመጣላችሁ በብዛት በባለፈው ቪዲዮ አብራሪችላችኋለሁ፣ ግን ዛሬም የምደግምላችሁ ይሆናል ማለት ነው። የባለፈው ቪዲዮ ፓርትዋን ያመለጣችሁ አናግሩኝ። ከዚህ በማስቀመጥላችሁ ስልክ ቁጥሮች በቴሌግራም በዋትሳፕ በኢሞ እልክላችኋለሁ ማለት ነው። እሺ ወደ ትምህርቱ ስመጣ ይቺ ፊደል ቸ ትባላለች። ቸም ትባላው ፊደል ሁሌም ቢሆን ቋሚ የሆነ ሲኤች ቋሚ ነው፣ ቸ ለማለት ማለት ነው። ሲኤች ቋሚ ነው። ምንት ናቸው? ሲኤች ተነባቢ ናቸው። ኢ ግን ሌሎች ግን አናባቢ ናቸው። ስለዚህ ተነባቢዎች ሲኤች ብቻ ናቸው። ስለዚህ ለቸ ሲኤች ሁሌም አይቀርም። ይኸው ሲኤች ሲኤች ሲኤች ሲኤች። ሌሎቹ ደግሞ ኢ ዩ አይ ኤ አይኢ ምንም የለውም፣ መስለይ ኦ፣ እነሱ ደግሞ አናባቢ ናቸው። አናባቢ ናቸው። ስለዚህ ተከታታይ ቸ ሲኤች ሲኤች ሲኤች ማለት ኮንሶናንት ናቸው። ኮንሶናንት ናቸው። ኢ ደግሞ ቫውል ናት። ስለዚህ ቫውሎች ሁሉም ቢሆን አናባቢ ናቸው። ኮንሶናንቶች ደግሞ ተነባቢ ናቸው። ስለዚህ ቸ ሲኤች ኢ ቹ ሲኤችዩ ቺሲኤችአይ ቻ ሲኤች ኤ ቼ ሲኤች አይኢ ችሲኤች ቾ ሲኤችኦ ሲኤችኦ። አሁን ምንድን ነው የመጀመሪያ ፊደላት ኢን እንደሚወስዱ፣ ሁለተኛ ፊደላት ደግሞ ዩ እንደሚወስዱ፣ ሶስተኛ አይን እንደሚወስዱ አራተኛ ኤን አምስተኛ አይ ኢ አለዚያም ኢን ይወስዳሉ። አንዳንድ ዜ ስድስተኛ ፊደላት ግን ምንም ነገር አናባቢ አይፈልጉም። ሰባተኞች የመጨረሾች ኦ ይፈልጋሉ ማለት ነው። ኦ ስለዚህ በዚህ መሰረት የቸን ጨረስነ ማለት ነው። ስለዚህ ከዚህ በኋላ ቸ ብላችሁ ድምፅም ለማውጣት ለመጻፍም ሲኤችኢ እንደሆነ፣ ቹ ከሆነ ሲኤችዩ እንደሆነ ቺ ከሆነ ሲኤች አይ እንደሆነ ቻ ከሆነ ሲኤች ኤ እንደሆነ ቼ ከሆነ ደግሞ ሲኤች አይ ኢ እንደሆነ ቺ ከሆነ ደግሞ ሲኤች ቾ ከሆነ ደግሞ ሲኤች ኦ ወደዚህኛው ስመጣላችሁ ይችኛው ማናት ሀ ተብላ የምትጠራ ፊደልናት በባለፈው ቪዲዮ አስተምሬያችኋለሁ የሀ ቤቶችን ሀ ማለት ተነባቢያቸው ኤች እንደሆነች ኤች እንደሆነች ኤች ብቻ ናት። እንደ ሌሎቹ ሲኤች ምናምን ነገር ሁለት አይሆንም። ኤች ነው የምትሆን። ሌሎች ደግሞ አናባቢ ነው የሚሆኑት አናባቢ። ስለዚህ ሀ ብላችሁ ለመጥራት ከፈለጋችሁ ኤች ኤ መሆን አለበት። ሁ ከሆነ ደግሞ ኤች ዩ መሆን አለበት። ሂ ከሆነ ደግሞ ኤች አይ መሆን አለበት። ሃ ከሆነ ደግሞ ኤች ኤ። ሄ ከሆነ ደግሞ ኤች አይ ኢ ኤች አይ ኢ ስድስተኞች ደግሞ ምንም ስለማይጨምሩ አናባቢ ኤች ብቻ ይሆናል። ሰባተኛው ሆ ከሆነች ኤች ኦ። ወደዚኛው ስመጣ ወደዚኛው ስመጣ ነ የሚባለው ፊደል ነው። ነ ለነ ዋናው ወሳኙ ኤን ናት። ለሀ ኤች ናት። ለቸ ደግሞ ሲኤች ነው ዋና ወሳኞቹ፣ ሌሎቹ አናባቢዎቹ ስለሆኑ አናባቢዎቹን ደግሞ የመጀመሪያ ሁለተኛ፣ ሶስተኛ ሲሆኑ ስለምትን ለማመዷቸው ይገቧቸው እና ትይዟቸዋላችሁ። መጀመሪያ ዋና ዋናዎችን መያዝ ነው። ስለዚህ ለነ ዋነኛው ማናው ነው? ኤን ነው። ለኘ ብትባሉ ግን ጂኤን ነው መሆን ያለበት ጂኤን ሁለት ነው የሚሆነው ኘ ከሆነ። ስለዚህ ነን ላስረዳችሁ። ነ ኤን ኢ

ጂ ኤን ዩ ጂ ኤን ዩ ኒ ጂ ኤን አይ ኛ ጂ ኤን ኤ ኒ ጂ ኤን ስድስተኛ ፊደሎች ምንም ስለማይጨምሩ ኞ፣ ጂ ኤን ኦ እሺ ቤተሰቦች አሁን ከዚህ ላይ የቸ ቤተሰቦች እና የኘ ቤተሰቦችን በስነ ስርዓት ዩአቸው። ዋናው የኘ ከሆነ ጂኤን መቅረት የለበትም። የቸ ከሆነ ደግሞ ሲኤች መቅረት የለበትም። ሌሎቹ አናባቢ ስለሆኑ አናባቢ የመጀመሪያ ፊደላት በብዛት ከሀ ቤት እና ከአቤት ውጭ ኢ እንደሚወስድ ሁለተኞች ደግሞ ዩ እንደሚወስዱ ይታያቸዋል። ዩ ዩ ዩ ዩ አይ አይ አይ አይ ሶስተኛ ፊደላት አራተኛ ፊደላት ኤ ኤ ኤ ኤ። አምስተኛ አይኢ አይ አይኢ አይ እንደሚወስዱ፣ ስድስተኞች ደግሞ ምንም እንደማይወስዱ ራሳቸውን ችለው እንደሚቆሙ አናባቢ ያስፈልጋቸውም። ሰባተኞች ደግሞ ሲኤች ኦ ኦ ኦ ኦ ኦ። ስለዚህ እንደዚህ አድርጋችሁ ማጥናት አለባችሁ ማለት ነው። ወደ ቀጣው ሊሄድላችሁ እስኪ እሺ ቤተሰቦች ወደዚህኛው ስመጣላችሁ እንደምታዩት ከዚህ ላይ የአ ቤተሰብ ከወ አን የምና ይሆናል ማለት ነው። ተከታተሉኝ አ ማለት አሁን ከዚህ ላይ ልብ በሉ አ ከሆነ ምንድን ነው አናባቢዎችን የምንጠቀማቸው በብዛት የአ ቤት ከሆነ አናባቢዎችን አለዚያም ምን ተብሎ የሚጠሩትን ማለት ነው ቫውል ቫውል ተብሎ የሚጠሩትን ነው የምንጠቀማቸው ማለት ነው ኮንሶናንቶችን በአቤት አንጠቀማቸውም። ስለዚህ አ ከሆነ ኤ ብቻ ነው የምትሆነው። አ ብላችሁ ድምፅ ለማውጣት ከሆነ ኤ ነው። ኡ ከሆነ ደግሞ ዩ መሆን አለባት። ኡ ከሆነ ደግሞ ዩ መሆን አለበት። ኢ ከሆነ ደግሞ አይ፣ አ ከሆነ ደግሞ ኤ፣ ኤ ከሆነ ደግሞ አይ ኢ፣ እ ከሆነ ደግሞ ኢ መሆን አለባት። ኦ ከሆነ ደግሞ ኦ ነው መሆን ያለበት። ጥንቃቄ አድርጉ። ስለዚህ የአቤቶች ከሆኑ ሁሉም ምንድን ነው የምንጠቀማቸው፣ ቫውሎች ነው የምንጠቀም ማለት ነው። አ ከሆነ ኤ ብያቸዋለሁ። ኡ ከሆነ ዩ፣ ኢ ከሆነ አይ፣ አ ከሆነ ኤ፣ ኤ ከሆነ አይ ኢ፣ እ ከሆነ ኢ፣ ኦ ከሆነ ኦ ይሆናል ማለት ነው። ወደ ከቤት ስመጣላችሁ ወደ ከቤት እንደ ሌሎች ፊደል ወሳኞችን ያዙ አላችሁም አቤት ላይ። ስለዚህ ለአቤት ይለያያል፣ ለኡም ይለያያል። ቋሚ ነገር የለውም። አሁን ለምሳሌ ከቤት ከሆነ ኬ ቋሚ ነው። ወደዚኛው ስመጣላችሁ ወደ ከቤት ስመጣላችሁ፣ አሁን ከዚህ ላይ ቋሚ ኬ የሚባለው ቋሚ ኬን ነው የምንጠቀመው። ኬ ኬን ቋሚ ነው የምናረጋት። የአቤት ግን ቋሚ የሚባል ነገር የለውም። ስለዚህ ከ ከሆነ ኬ ኢ መሆን አለበት። ኩ ከሆነ ኬ ዩ መሆን አለበት። ኪ ከሆነች ኬ አይ መሆን አለበት። ካ ከሆነ ኬ ኤ መሆን አለበት። ኬ ከሆነ ደግሞ ኬ አይ ኢ። ክ ከሆነ ደግሞ ኬ ኮ ኬኦ መሆን አለበት። ኬ ኦ። ወደዚህኛው ስመጣላችሁ ወ ከሆነ ደብሊው ቋሚ ናት። ደብሊው ቋሚናት ወ ደብሊው ኢ ው ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኤ ዌ ደብሊው አይ ኢ ው ደብሊው ዎ ደብሊው ኦ ስድስተኛ ፊደሎች ምንም ስለማይጨምሩ አናባቢ አይጠይቁም። ወደዚህኛው ሰድ የአቤቶች ከነዚህ ጋር ተመሳሳይ ናቸው። ድምጻቸው፣ ቅርጻቸው ነው የሚለያዩት። በእንግሊዝኛ ግን ምንም አይለያዩም። ቅርጽ ምናምን ይለያያል የሚባል የለም። ድምፁ ተመሳሳይ ከሆነ ድምፁ ተመሳሳይ ነው። አ ከሆነ ከዚህም ጋር አ ነው፣ ኤ ነው የሚወስደው፣ ሁለቱም ኤ። ኡ ከሆነ ዩ፣ ኢ ከሆነ አይ፣ አ ከሆነ ኤ፣ ኤ ከሆነ አይ ኢ፣ እ ከሆነ ደግሞ ኢ፣ ኦ ከሆነ ደግሞ ኦን እንደሚወስድ ማወቅ አለባችሁ ማለት ነው። ቤተሰቦች፣ ለዛሬ ደግሞ እንዳይበዛባችሁ በክፍል ሁለት ይህን ይመስላል። በክፍል ሶስት ደግሞ ሙሉን ከዚህ በኋላ በክፍል ሶስት ሙሉን የምንጣ የምናጠናቀቅ ይሆናል። ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። በቀጣይ ቪዲዮ ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ።